ያላካቸው ወደ እግዚአብሔር ያሰጋ ነቢይ ነው። አንዳንዶች ጎዳና ላይ ያስወጣቸውን፣ ከእግዚአብሔር በረከት ያላካቸውን፣ የቅዱሳን በረከት የተለያቸውን በስብከቱና በትምህርቱ ከእግዚአብሔር በሚያየው በሚሰማው ነገር እያገለገለ በሱነም ከተማ ይመላለስ ነበር ይላል። ምንም ላይ ሱነም ላይ እጅግ የተወደደውን መንፈሳዊ ሥራ ከሠራ በኋላ እንደተለመደው ወደ ተራራ ወደ ቀርሜሎስ ወጥቶ ቀርሜሎስ ተራራ ላይ ያድር ነበር ይላል። ቀን ቀን ከሰው ጋር እያወጋ ማታ ደግሞ ከአራዊት ጋር በዚያ ስፍራ ይኖር ነበረ ይላል። ይሄ ለብዙ ሰዎች እረፍት መሆን የቻለ እግዚአብሔር ነቢይ እጅግ የተወደደውን መንፈሳዊ መልእክትና ሥራ በልቡና አገልግሎት ይዞ በርካታ መንፈሳዊ ስራ እየሰራ በሱንም ከተማ ይመላለስ ነበር ይላል። መድሃን ያለም በበረከት በጤና እንድንመላለስ እሱ መልካም ፈቃዱ ይሁንልን። ይሄ የእግዚአብሔር ነቢይ ሁልጊዜ እየተመላለሰ ለብዙ ሰዎች ጥያቄ መልስ እየሰጠ የብዙ ሰዎችንም ባያበ የተወደደ ስራ የሚሰራ ለሰው የሚያስብ ሰው የማስብለት ሰው ነው። እየሰማችሁ ነው። እግዚአብሔር ልመናችንን ይስማ። ለሰው የሚያስብ የሰው ችግር ችግሩ አድርጎ የቆጠረ በእግዚአብሔር ፊት በርኅራሄ የሚታወቅ ለብዙ ሰዎች ተንበርክኮ በእግዚአብሔር ፊት የሚጸልይ የሚያስታወቅ የተወደደ ነቢይ ነው። በርካቶችን ሺዎችን ለችግራቸው መፍትሄ ቢሰጥም በእግዚአብሔር ፊት እየቆመ የተንበረከከ በጎ ነገር ቢያደርግም ቢያስብም ለሱ ግን የሚያስብለት ሰው አልነበረም ይላል። በጎ አሳቢ ነው ግን በጎ የሚያስብለት ሰው አልነበረም። ነገር ግን አንድ ቀን በሱነም ከተማ ያለች አንዲት ታላቅ ሴት ነበረች ይላል። ይህች ሴት ታላቅ ሴት ናት። በመጽሐፍ ቅዱስ ውስጥ በጣም ታላቅነታቸው ከተገለጡ ጥቂት ሴቶች መካከል አንዷ ሴት ናት። ግን የሚገርመው አንዳንዶች መጥፎ ሰርተው፣ ሌሎች ደግሞ በጎ ሰርተው ብሉያቱ ላይም ሐዲሳቱ ላይም ስማቸው የተጠቀሰላቸው ሰዎች አሉ። ይቺ ሴት ግን በጎ ሰርታ መልካም ነገር ተገኝቶባት ታላቅ እምነትና ሥራ ኖሯል። ነገር ግን ስሟ አልተጠቀሰም፣ ስሟ አልተነገረም። የሚቆኑ በሱነም ከተማ የምትኖር ሴት ስለነበረች ሱናማዊቷ ሴት ትባላለች። እጅግ በጣም የታላቅነት ምሳሌ፣ የአማኞች ምሳሌ፣ ብርቱ አማኞች ከእግዚአብሔር ጋር ባላቸው ግንኙነት ምሳሌ ከሚሆኑ መካከል አንዷ ሴት ናትች ሴት እና በዛ ስፍራ የሚመላለሰውን የእግዚአብሔር ነቢይ አየችና፣ አንድ ቀን ወደ ቤቷ ገብቶ ቁራሽ እንጀራ እንዲመገብ ወደ ቤቷ ገብቶ ማዕድ እንዲመገብ ማዕድ እንዲባርክ እንዲቀድሳት ፈለገች ይላል። እና ሲያልፍ ተመለከተችውና፣ የእግዚአብሔርን ነቢይ ወደ ቤቷ ገብቶ በረከት ለማግኘት ጠየቀችው ይላል። ግድ አለችው እና ዛሬ እናንተ እንደምታደርሙት ለካህናቱ ቅዳሴ በኋላም የሚያስፈልገውን ነገር በበዓላቱ መደረግ አለበት ብላችሁ አስባችሁ ሳትጠየቁ ሳትታዘዙ እንደምታደርጉ ሰዎች ማለት ማለት ነው። አደረገች ይላል እና የእግዚአብሔር ነቢይ ወደ ቤቷ አስገብታ ማዕድን አቀረበችለት። አመሰገነ፣ ባረከ፣ ባረካትና ወጣ ይላል። እጅ ሴት በጣም ታላቅ ሴት ናት። ለእሷ ብዙ ሸክም ብዙ ተግዳሮት ያለባት፣ ነገር ግን ተግዳሮቷን፣ ሸክሟን፣ ጥያቄዋን ያልተመለሰላትን ጉዳይ ትታ የተደረገላቸው ብዙ የሆነላቸው መልስ የተሰጣቸው እማይታበሰላቸው ሸክም የቀለለላቸው ሰዎች ያላደረጉትን ማድረግ ጀመረ። ይችላል በጎ ነገር እንድናስብ በጎ ነገር እንድናደርግ መድኃኔዓለም ሁላችንን ይርዳን። አሜን በሉ። በጎነት በግል በጎነት የለም። ሁለትናችን ላይ በጎነት የለም። መንፈሳዊ ጉዳዮቻችን ላይ በጎነት የለም። ማህበራዊ ጉዳዮቻችን ላይ በጎነት የለም። ከበጎነት ይልቅፋል ከመልካምነት ይልቅ የጨለመው አሰራር፣ መቸካከሉ፣ መገዳደሉ ያልተገባው ነገር ነክሶብናልና መሪያን አለም ከዚህ ሁላችን ያውጣ። ይህቺ ሴት ምንም ሳታስብ ሰጥቶ መቀበልን ሳታስብ እያለንባል ብዙ ሸክም እያለንባል ብዙ ተግዳሮት እያለንባል። ነገር ግን ምን ታረግ ነበር ካላችሁ ለእግዚአብሔር ናቤ ታስብ ነበር። በጎ ታስባለች። ምንድነው የምታስበው? በጎ ነው የምታስበው፣ መልካም ነገር ነው የምታስበው። ወዳጆቼ መልካም ነገር ማሰብ፣ መልካም ነገር ማድረግ በእግዚአብሔር ፊት እንቆላል። ክፉ የሚያደርጉ ሰዎች የእጃቸውን ሥራ ያገኛሉ የማናገኘው የሠራነው ክፉ ስራ የለም እየሰማችሁ ነው ዛሬ ልመናችን ይስማ የሁላችሁ አንዳንድ ጊዜ ክፉ ሠርተው ክፉ ሰርተን እግዚአብሔር ስላልፈረደብን ይቅርታና ምረቱን ስላበዛልን ጊዜ ስለሰጠን የተወን ይመስላችኋል እንድንመለስ ነው ነገር ግን ሳንመለስ ብንቀር የሠራነው ነገር ተቆጥሮ ተሰፍሮ ይሰጣል ይሄ ክሶስ ትምህርት ነው በመሰቁት መስፈር ያለ የሰፈር ነው። በጎነት ተመልሶ ፈስቶ ይመጣል። የሰፈር ነው። ክፋት፣ ተንኮል፣ ያልተገባ ነገር እሱ ተሰብሮ ይመጣል። እግዚአብሔር በመረፉ እንዲሰብ በበጎነቱ እንዲሰብ በበረከት እንዲሰፍርልን መርካም በቃሉ የሆንልን አሜን በሉ። የሚገርማችሁ ይህ ጊዜ የሚመጣላትን ነገር አስባ የእግዚአብሔር ነቢይ ለብዙ ሰዎች የሕይወት እንጀራ ሰጥቷል። ግን ያሰበው ሰው የለም ሺዎች ያላሰቡትን። ምንም ያልተደረገላት፣ ብዙ ጥያቄ ያለባት፣ እንባ ያልታበሰላት፣ ደግሞ በጣም ከባድ ጉዳይ ውስጥ ያለ ሴት ናትች ሴት ገንዘብ የማይፈታው ጉዳይ አለባት ችግር እውቀት የማይፈታው ችግር አለባት። ጥበብ የማይፈታው እውቅና የማይፈታው ታላቅነት የማይፈታው ሀብት የማይፈታው ስልጣን የማይፈታው ጉዳይ አላት። እግዚአብሔር ፊት የምታቀርበው ጉዳይ አለ ግን ሰው አይፈታውም፣ ንን ብርም አይፈታውም፣ ንን ወዳጅነት አይፈታውም፣ ንን ስልጣን አይፈታውም። ንን እግዚአብሔር ስልጣን ማይፈታውን እውቀት ማይፈታውን ገንዘብ አይፈታውን ወዳጅነትም አይፈታውን ሸክማችንን ያአራችንን ገያራች ትልቅ ሴት ናት የሹነሟ ሴት! እና ቤቷ ገብቶ ማዕድ እንዲመገብ ጋበዘችው። የእግዚአብሔርን ነቢይ እናት አስተናግደዋለች፣ መልካም ነገር ታደርጋለች። ይሄ ብቻ አይደለም፣ ሌላ ነገር አሰበች። ለማሉ አንድ ይህ በእኛ ሰ ዘንድ ሁል ጊዜ የሚያልፈው ቅዱስ የዚያነት ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበር ያኑረለት ወደኛም ሲመጣ ወደዚያ ይገባል፣ አለች ይላል። ይህቺ ሴት በጣም ምትወደድበት ሌላው ታላቅነቷ ጉዳይ ትዳሯ ራሱ በእግዚአብሔር የተቃኘ ነው። ትዳሯ ለእግዚአብሔር የሰጠች ሴት ናት። ምኗል? አዎ ባል አስቀዳሽ ከሆነ ሚስት ማስቀደስ፣ ሚስት የምታስቀደስ ከሆነ ባል አያስቀደስም።

ቷአምላኳ እግዚአብሔር ሁሉ ነገር እንደሆነ የገባት እሱች አይደለም። ከባህሏ ጋር ወደ እግዚአብሔር ቤት መሄድ ወደ ረፊና መሄድ የእግዚአብሔርን ቃል ወደ መስማት መሄድን ምጣሴጥራል። ዛሬ እኮ የተቸገርነው ለዛ እኮ ነው። ሚስት ሌላ እምነት፣ ባል ሌላ እምነት፣ ልጆች ሌላ እምነት ውስጥ የገቡት ወደ እግዚአብሔር የዛሬ ቃል ስንሰማ ስድ ጾም አስቸጋሪ ነው። ዛሬ ጾሙ ሜስ ጾም ከሆነ አይ ባለ ቃል ጾም ብላ ሌላ ፈዘጋጀን ጾሙ ባልን አይመለከትም ሚስትን አይመለከትም ልጆችን አይመለከትም። የሁላችሁ ብዙ ነገሮቻችን በረከት ያጣው ብዙ ነገሮቻችን ደስታ የጠፋተስፋ ምንቆጥበት ትልቁ ጉዳይ ጉዳዮቻችን ሁሉ ከእግዚአብሔር ጋር የተገናኙ በጣል እግዚአብሔር ያልተጠየቀባቸው ከእግዚአብሔር ጋር የምንመላለስበት ከእግዚአብሔር ጋር በረከት የምናገኝበት ስላልሆኑ ነው። እንዲሆኑ እግዚአብሔር ሁላችንም ይርዳል። ማስተዋል ያስፈልጋል። የሃይማኖት ተቋማት የተመሰረተ ነው።